እንኳን ለ1446ተኛው የአረፋ ኢድ አልአድሃ በዓል አደረሳችሁ። በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው። የአረፋ በዓል መሥዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መሥዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው አረፋ ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝ መሰጠትም የለም። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደው ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕትነት ማድረግ ይገባል። በኢብራሂም ልቡና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለህይወት የሚመጥን ምንም አይነት ምንዳ ስለሌለ የእነርሱን ምንዳ የምንቀበለው እኛ ነን። የእኛን ምንዳ ተተኪው ትውልድ ይመነዳዋል። አረፋ ወአረፍተኒ ወአረፍቱ አወቅሽኝ አወቅኩህ የተባለበት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላ ለረዥም ዘመን ተለያይተው ኖረዋል። የተገናኙበት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየት ሳይሆን ተለያይተው መቅረት ነው። ሀሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደ መሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሀሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ሕመም የሚታመምበት በመገናኘት አወቅሽኝ አወቅኩህ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለውን መስዋዕትነት እያሰብን በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከርን እንደሚሆን ተስፋ አደርጋለሁ። በድጋሚ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 28 ቀን 2017 ዓመተ ምሕረት